ከነቢያችን ሰለላሁ አለይሂ ወሰለም ሰሃቦች መካከል ነው። ነቢያችን ሰለላሁ አለይሂ ወሰለም በጣም የሚወዱት በጣም የሚያከብሩት የሆነ ሰሓባ ነው። ኢትዮጵያዊ ነው። ሀበሻዊ ነው። ቢላል በመካ ምድር ላይ ከመካ ሽማምንቶችና ንጉሶች መካከል ከአንዱ ጋር ባሪያ ነበር፣ አገልጋይ ነበር። በዚህ ሁኔታ ሳለ በባዕድ አምልኮ ላይ እያለ ነበር። ነቢያችን ሰለላሁ አለይሂ ወሰለም ነቢይ ተደርገው በተላኩ ጊዜ አስተምሮታቸውን ሰማ፣ አስተምሮታቸውን ሰማ። ወያ በቃ ተማረከ በትምህርታቸው ኢስላምን ለመቀበልም ወሰነ፣ እስልምናን ተቀበለ። ከባሪያዎች ለመጀመሪያ ጊዜ ያመነው እርሱ ነው። ገና አስር አካባቢ ሳይሞሉ ጊዜ ነቢዩ ሰለላሁ አለይሂ ወሰለም ትውልዶች ገና አስተምሮ በጀመሩ ጊዜ ከእነዚያ መካከል ከነበሩት አማኝ ነው። ቢላል መጀመሪያ ከቀዳሚዎቹ አላህ በጣም ካወደሳቸው ሳቢኩን አወሉ እነዚያ ቀዳሚዎቹ የመጀመሪያዎች፣ ውአላ ካወደሳቸው መካከል ቢላል በማመኑ ምክንያት ግን የእርሱ አለቃ ፈቃደኛ አልነበረም። ጌታው ማለት ነው። ጌታ እና ባሪያ የሚባል ነገር አለ። አለቃ እንደ ጌታ ይባላል። እና የእርሱ ፈቃደኛ አልነበረም። ይሄም በሰንባ ጊዜ በቃ ቢላልን፣ ወደ ነበርክበት ወደኛ እምነት ተመለስ መሐመድን አትከትል፣ ካልሆነ ግን አሰቃይቼ እገላለሁ አለ። እንዲህ በቀላሉ አይደለም፣ አሰቃይቶ እንደሚገድለው ነገር ቢላል ግን በፍጹም ይሄን ሊቀበል አልቻለም። የፈለከውን በእኔ ላይ ማድረግ ትችላለህ፣ በፍጹም እኔ ከኢስላም አልመለስም አለ። ከዚያም በኋላ በፀሐይ በጠራራ ላይ የመካን ፀሐይ ታውቃላችሁ፣ በዚያ ላይ እርቃኑን አደረገው። ከዚያ ድንጋይን ጫነበት። በጣም ትልቅ ቋጥኝ ድንጋይ በደረቱ ላይ ልክ ያ ድንጋይ አሰቃይቶ ደረቱን በቃ በዚያው እንዲሞት ፍጻሜው እንዲሆን ማለት ነው። እስክትመለስ ድረስ ማንም አያነሳልም ይህ ድንጋይ ብሎ ተወው። በዚህ ሁኔታ እየተሰቃየ ያለ አሀዱን አሀድ የሚል ቃል ይናገር ነበር። ወደ አማልክቶቻችን ተመለስ እያሉ እየጠሩት ነው። ብዙ አማልክቶች አሏቸው 360 አማልክቶች ታቸዋል እነዚህን ላት መናት፣ ዛ ሁበል ምናምን የሚባሉ ነገር ግን ቢላል አሐዱን አሐድ ይላቸው ነበር። አንድና ብቸኛ የሆነው አምላክ እያለ ይነግራቸው ነበር። አሐድ ማለት አንድ ብቻ የሆነው አምላክ ማለት ነው። ቢላል ከዚህ ቃሉ ወደኋላ አላለም ነበር። ነቢ ስ ላ ሰለም እያለፉ ሰሙት። ይሄን ቃል እየተጣራ አሐዱን አሐድ ሲል ሰሙት። ከአጠገቡ እያለፉ ያ ቢላል ሰዩነጂ ከአሐድ ብለው ተናግረው ትሄዱ። ቢላል ሆይ ይህ አንድ የምትለው አምላክህ ያድነህ አልጠብቅ አሉት። ሰዩነጂ ከአሐድ እያሉት ሄዱ። እንደ አጋጣሚ መንገድ ላይ እየሄዱ ነቢያችን ሰለላሁ አለይሂ ወሰለም አቡበክር ስዲቅ ረዲየላሁ አንሁን አገኙት። አቡበክር ስዲቅ ደግሞ ካመኑት መካከል ነው፣ ከመጀመሪያዎቹ ሯቸዋል ካመኑት መካከል ነው። ከዚያ በኋላ አቡበክር ስዲቅ ደግሞ በጣም ሀብታም ነው፣ ገንዘብ ያለው ነጋዴ ነው። ነቢያችን ሰለላሁ አለይሂ ወሰለም ሂድና ወንድምህን ከባርነት ቀንበር ነጻ አውጣው ቢላለን አሉት። የመካ ከሃዲያኖች ንጉሶች እያሰቃዩት ነውና፣ አቡበክር ስዲቅ የነቢያችን ሰለላሁ አለይሂ ወሰለም ትእዛዝ ሰማ። ቀጥታ ሄዳ አለቆቹን አናገራቸው። ልግዛቸው ይህም ባሪያ ሽጥልኝ አላቸው። በጣም ደነገጡ። ይህም ባሪያ ለመግዛት ፈልገው በቃ የምታቀርቡልኝ ገንዘብ ነገሩ እገዛቸዋለሁ አላቸው። አቀረቡለት። ምንም ሳይከራከር ገዛም፣ ገንዘባቸውን ከፈላቸው እና ራሱ አቡበክር ስድቅ ረዲየላሁ አንህ ድንጋዩን አነሳለት፣ ቁሻሻውን እንደዚህ አራግፎ አቅፎ ይዞት ሄደ። ነቢያችን ሰለላሁ አለይሂ ወሰለም ይህንን ባሪያ አለቃ ምናምን የሚባል ነገር ድምጥማጡን አጥፍተውታል። ሂድና ወንድምህል ብለው ነው የገለጹት። ያንን ባሪያ ብለው አልነገሩትም። ሄድና ወንድምህል ከባርነት ቀበር ነፃ አውጣው አሉት። አቡበክር ስድቅ እርሳቸውን ትእዛዝ ሰምቶ ሄደ፣ ድንጋዩን አነሳለት፣ ገንዘቡን ከፍሎ አቅፎት ይዞት ያው እናንቱ የአላ መልእክተኛ ብሎ አገናኛቸው ከዚያ በኋላ ቢላል ነቢያችን ሰለ ላሁ ሰለምን ያሰላም ከዚያም በፊት የወዳቸዋል። እርሳቸውም በጣም ልዩ ክብር ሰጡት። በጣም ይወዱት ነበር፣ በጣም ያከብሩት ነበር። ሰዎች መጥተው ቤት ሲቀመጡ ጊዜ እንደዚህ እርሳቸው ነቢ ስለ ላ ሰለም ባሉበት ቤት ልክ የሚመጣ ሰው አዲስ ሰው ሲመጣ አዲስ ከሚቀመጠው ጠጋ ጠጋ እያለው ይቀመጣሉ። ነቢ ስ ላ ለም ቢላል ሲመጣ ግን ና ቢላል ብለው ጠጋ ብለው እርሱን ክብር እየሰጡ ከአጠገባቸው ያስቀምጡት ነበር። ይሄ የሚያደርጉት ለምንድን ነው? ሰዎች ለባሪያ ዝቅ ያለ አመለካከት እንዳይኖራቸው ያውና፣ የዓለም ታላቅ የሆነ ሰው ነቢዩ ሰለላሁ አለይሂ ወሰለም እርሳቸው ክብር ሰጥተው ያሳዩቸው ነበር። በቃል ብቻ ሳይሆን ለሰዎች እኩልነት፣ ለጥቁሮች እኩልነት ምናምን የሚሉት በተግባር ያሳዩቸው ነበር። ባሪያ ነው ወይም ጥቁር ነው ሀበሻዊ ነው ብለው ዝቅ አያደርጉ ነቢያችን ሰለላሁ አለይሂ ወሰለም ማናዛኒ ያድርግ የሚለውን ነገር እንትን ሲባል አዛን ለማድረግ የኔ ሰው ሰው አረብ መሆን አለበት አላሉ። ሙሩ ቢላለን ፈሊዩአዝን ቢናስ ሶውተን አሉ። አዛን የሚያደርገው ለነብ ስ ነው ተብሎ እንትን ሲባል ጊዜ ሲፈለግ ራሳቸው ምናሉ ቢላለን እዛዙት እርሱ ነው አዛን አልጠበቀም ነበር። የነቢያቸው ለ ላሁ እስከ ህይወቱ ድረስ ቆየ።

ጀነትን አይተዋል አይደል? የተጠላዕቱ የትል ጀና ብለዋል። ጀነትን አይቻልርም ብለዋል። የዛኔ የጫማን ኮቴ አስሰማችኋላ። ምንድን ነው ይሄ ብለው ሲጠይቁ ይህ የቢላል የጫማ ኮቴ ነው። ምድር ላይ እየተንቀሳቀሰ ወደፊት ጀነት እንደሚገባ ቀድሞ እያሳወቃቸው እየነገራቸው ነው። ቢላል ጀነት እንደሆነ ተመስክሮለታል። ለዚያውም በሌላ ሐዲስ ላይ ከእኔ ጋር እኩል ነው የምትገባው ሁሉ ብለውታል። ኢትዮጵያዊ ነው። ከእርሳቸው ጋር እኩል ጀነት የሚገባ እሁታችኋል። አይደል? ከነቢያችን ሰለ አለ አይደል፣ እኩል ጀነት ይገባል። ይሄ ነው ቢላል። ቢላል በዚህ ሁኔታ እዛ በማድረግ ለነብስ ላ ሰለም እስከ መጨረሻ ህይወታቸው ድረስ ቆየ። መጀመሪያ የሞቱት ነብስ ላ ሰለም ናቸው። ከዚያ በኋላ ነው ቢላል የሞተው። ቢላል ረዲያላሁ አንሁ ነቢያችን ሰለላሁ ዓለይሂ ወሰለም በሞቱ ጊዜ መዲና መቀመጥ አልቻለም። ወላሂ መቀመጥ አልቻለም። ያ ጀማ በቃ መሄድ አለብኛል። አቡበክር ስድቅን ሲነግረው ጊዜ አይ ቢላል፣ አትሄድ። ለምን ትሄዳለህ አለው የነቢያችን ሰለላሁ አለይ ወሰለም ህልፈት በቃ እኔ ልቤን ሰፍሮታል። እና እርሳቸው የሌሉበት ሀገር ድጋሚ መቀመጥ አልፈልግም። እርሳቸው ልክ ያ ቀን ሲነጋ ጊዜ እርሳቸውን ጠረን እና ማዛ የምናገኝበት አለፈኮ። ያ ቀን በነጋ ቁጥር ያንን የእርሳቸውን ሳጣ በቃ እኔ እዚህ መቀመጥ አልችልም አለ። አይ አትሄድብን፣ አዛን አድርግ ቀጥል ሲለው አቡበክር ስድክ አቡበክርን ምን አለው? ቢላ አውቃለሁኝ እንደገዛኝ በገንዘብል ነፃ እንዳወጣኝ ማውቃለሁ። ንብረትህ ነኝ አለ። አደው ንብረትህ ነኝ በገንዘብህ ነፃ አውጥተኸኛል ከባርነት። ቀበር አርሳሚያ እንቀናለን አትሂድ ብለህ ከከለከልከኝ የአንተ ባሪያ ነኝ እና ወዴትም አልሄድም አልሄድብህም አለ። ፈቃደኛ ከሆንክሌ ግን እርሳቸው የሌሉበት ሀገር ድጋሜ እኔ መቀመጥ አልቻልኩም ለ ድጋሜ መቀመጥ አልቻልኩም አለ። አቡበክር አለቀሰ። እንደዚህ ሲለው እኔ ለዛ ብዬ አይደለም ቅር ያልኩህ አንተራዛም በምታደርግ ጊዜ ጊዜ የነብያችን ሰለላሁ ዐለይሂ ወሰለም ጊዜ ታስታውሰናል። ለዚህ ነው። ፈቃደህ ካልሆነ ነው በቃ መሄድ፣ ፈቃደኛ ሆኛለሁ። ሂድ እንደፈለከው። እሺ አለ። ሄደ በቃ በቃ መጣልሽ አለ። የት ሄደ? ሻም ሶሪያ ሄደ። ሶሪያ ሄደ ቢላል ረዲየላሁ ዐን። ከዚያ በኋላ በዚያ ባለበት ጊዜ ነው ከዕለታት አንድ ቀን ከሚስቱ ጋር እየኖረ እያለ ቢላል ረዲያላሁ አንሁ ሻም ላይ ሶሪያ ላይ ሚስት አገቶ፣ እዚያ እየኖረ የህይወቱ ፍጻሜ ላይ ሲሆን አካባቢ አለቀሰ። በቃ ረዲያላሁ አንሁ ሚስቱ ይቅርታ ሚስቱ አለቀሰች። ምን ሆነሽ ነው የምታለቅሺው አላት።

ከዚያ በኋላ ቢላል ረዲየላሁ አንሁ ወደ መዲና ተመለሰ። ወደ መዲና በተመለሰ ጊዜ ሰሃቦች አዛን አድርግልና አሉት። ነገር ግን በቃ ከእርሳቸው በኋላ ለማንም አላደርግም አዛን አለ። እርሳቸው ነቢዩላህ ሰለላሁ አለይሂ ወሰለም ካረፉ በኋላ የነቢዩላህ ሰለላሁ አለይሂ ወሰለም የልጅ ልጆች የሆኑ ሐሰን እና ሑሴን ለመኑት፣ ለመኑት አዛን አድርግ ብለው። አያታችን ነቢያችን ሰለላሁ አለይሂ ወሰለም ናቸው ታውቃለህ

አሽሀዱ አል ላ ኢላ ኢላ አል ላ ይሄን ጨረሰ። አሽሀዱ አል ሙሐመደን ረሱሉልሀ የሚለውን መጨረስ አልቻለም። ሙሐመድን የአላህ መልእክተኛ ናቸው የሚለውን ማለት ነው። በቃ ይኸ በጣም አለቀሰ። እራሱ ስትወደቀ ይባላል። በጣም ከማልከሴ ተነሳ እንዳለ የመዲና ሕዝብ ድምጹ ሲሰማ ጊዜ